ጠብቂ። ሁሉንም ነገር ያለውን በዝርዝር ነው እያወጣው ስምሽን ማጠቆም ማለት እኔ ራሴ ሀያ አራት ሰዓት ሰጥቸሻለሁ። በሀያ አራት ሰዓት ውስጥ ይቅርታ ብለሽ ማትመጭ ከሆነ እኔ ለራሱ ገና ብዙ ሚዲያ ላይ የማወጣቸው ነገሮች አሉ። ምን አደረገው? ምን በደልኩ? ሰላም ፋሚሊ እንዴ ናችሁ? ትላንትና ይሄንን ቪዲዮ ፖስት አድርጌ ነበረ። ያው እንግዲህ በነገራችን ላይ በዚህ ልክ ጫና ላሳድርባት አልፈልግም ግን እንደዚህ ልልበት የቻልኩበት ዋነኛው ምክንያቴ ያለ ጥፋቴ ትናንትና ይቅርታ ቪዲዮ ፖስት ስላለች ብቻ ነበር። ጥፋተኛው እንደምታየው እኔ አይደለሁም ፋሚሊ፣ ጥፋተኛዋ እሷ ናት። ግን በጣም ብዙዎቹ ደግሞ በውስጥ እየገባችሁ ኤርሚ እንወድሃለን እናከብረሃለን፣ አንተ ለእናት ለእህት ክብር ያለ ልጅ ነበር፣ አሁን ግን የማናውቀው ኤርሚ ሆነህብናል፣ ከአንተ ይቅር ይቅርታ ጠይቅ ብላችሁኛል ሁላችሁም ባዘዛችሁ መሰረት በነገራችን ላይ ፋሚሊዎች ሳልወዳችሁ ሳላከብራችሁ ለእናንተ ሪስፔክት ሳይኖረኝ ቀርቶ ሳይሆን እልህ በጣም ከሚገላቸው ሰዎች መሀል አንዱ ነኝ። በጣም እልሀኛ ስለሆንኩ ነው። በቃ እልህ ስለያዘኝ እንጂ ይቅርታ መጠየቁን ጠፍቶኝ አይደለም። ለእናንተ ክብር መስጠቱ ጠፍቶኝ አይደለም። ግን ሲመስለኝ ደግሞ እናንተም በጥላቻ መልኩ የምታወሩኝ፣ በውስጥም እየመጣችሁ የምትመክሩኝ ስለምትወዱኝ ስለምታፈቅሩኝ ሊሆን ይችላል። እሱን አላውቅም አመለካከታችሁ በተለይ ደግሞ በፊት በጣም የምትወዱ የምታበረታቱ ሰዎች ናቸው፣ እየተቀየራችሁብኝ አላችሁትና፣ ጀስት እናንተ ማስቀየም አልፈልግም። ሁላችሁንም ቢሆን ማንንም ማስቀየም አልፈልግም። ኤርሚ፣ ከአንተ ይቅር ይቅርታ ጠይቃት፣ ጥፋተኛው እሷ ብትሆንም አንተ ጠይቅ ካላችሁ እጠይቃለሁ። ግን መጀመሪያ ምክንያቴ ልንገራችሁ። እኔና እሷ ፍቅር ከጀመርን ሁለት ዓመት ወርት በጣም አልፎናል። ሀገርም ይሰፈር የአንድ ሀገር ልጆች ነው ግን ከአመት በፊት ፕሬካፕ አርገ ነበር። የሆነ ታይም ላይ እንደዚህ ተጣልተን ነበረ። ጀስት ተጣላን፣ ዝም ዝም ነው የተባባል ነው። አሁን ግን የሆነ ታይም ላይ ሴቶች እየፖሰቱኝ ስታይ መቅናት ጀመረች። እና ሶሻል ሚዲያ ላይ አወጥተህ ካልፖስተህ ከኝ አለችኝ። ሔለን እኔ እኮ አፈቅሻለሁ፣ ኮራብሻለሁ፣ በአንቺ ላይ አላፍርብሽም። ለምን ፍቅራችን በውስጥ አይሆንም? ሶሻል ሚዲያ ላይ የወጣ ፍቅር በቃ የሰው አይን ጥሩ አይደለም ብላት፣ አይ የግድ የግድ መፖሰት አለበት እኔ ማንም እየፖሰተህ ከማንም ጋር ኮሜንት እያየው መቃጠል አልፈልግም፣ የኔ መሆንክ ማወቅ አለባቸው አለች። እሺ ችግር የለውም ብዬ እንደምታውቁት ሶሻል ሚዲያ ላይ በቲክቶክ በፌስቡክም ዩቱብ ላይ ሳይቀርም ስፖርት ስታት ነው የኖርኩት። ግን ድንገት ከሱ ጋር የሆነ አንድ ቀን ነው በመሃል ለሴት ልጅ ክፍተት መስጠት ምንድን ነው ያው አዳም ለሔዋን በትንሽ ደቂቃ አይደለ ወደዚህ ምድር መተን መጽዋትነት የምንከፍለው። እኔም ለትንሽ ሰዓት ነበረ የተጣላ ነው። ግን በዛ ቅጽበት መሃል በልህ እሱን አስገብታ እቤቷ ግጥም እየተገጠመላት ነበር እና እየመጡኝ እኔ ጋ ኧረ ሚስትህ ከሌላ ጋር እየተገጠመላት ነው ምናምን እያሉኝ፣ አይ ምናምን ብዬ ዝም ነው ያልኩት። ከዛ ስወጣ ያንን ቪዲዮ ፖስት አደርገዋለች። ከዛ ቀጥታ ደወልኩላትና ለምንድን ነው ፖስት ያደረግሽው ከበፊቱ ፍቅረኛች ጋር ነው? ሌላ ሰው ቢሆን የግጥም ቤት መሆኑን አውቃለሁ ግን እንደ ፖስት ታደርጋለች ስላት፣ እሷ አንተን አይመለከትም፣ ካስደሰተኝ የሚፈልገኝን ማድረግ የራሴ መብት ነው አለች። እንደዛ ከሆነ እሺ አልኳት። ነገሮች አንዳንዱ ሲሉ ላይቭ ላይ በምንቀመጥ ሰዓት ምንሆናችን ነው እያሉ ጥያቄ ሲበዛብን እንጂ ወደ ሶሻል ሚዲያ የገባ ነው። አሁንም ቢሆን ሶሻል ሚዲያ ላይ እንዲወጣ ምንም ነገር አልፈልግም። ትላንትና ደግሞ ጉድሽን አወጣለሁ ብዬ ቪዲዮ የሰራሁት ጀስት በጣም ስሜታዊ ስለነበርኩኝ ነው። እሱ ያለችኝ ለዚህ ሁላ ድርጊት ይቅርታ መጠየቅ አለ ባለችኝ፣ ጥፋት እኮ ሲጀመር ይሄን አይደለም። እኔ ያጠፋሁት ነገር የለም። በእሷ ላይ ደርቤ አልሄድኩም። ከክያም ጋር ፍቅር የጀመርኩት ቢሆን ከሔለን ጋር ባለው ነገር በቃ እልህ ስለተጋባው በጊዜው ደግሞ ከጎን የነበረችው ክያና ክያ ብቻ ስለነበረች ነው ወደ ክያ ፍቅር የጀመርኩት የዞርኩትም። ግን አሁንም ቢሆን እናንተ ብዙዎቻችሁ ትላንትና፣ በተለይ ኤርሚ፣ እንደዚህ አይደረግም በፍቅራችሁ ጊዜ እኮ ብዙ መልካም ነገሮችን አብራችሁ አሳልፋችሁ ይሆናል፣ መጥፎ ነገሮችንም አልፋችሁ ሊሆን ይችላል። እንዴት እንደዚህ ታደርጋለህ? ዛሬ ተጣላን ብላችሁ ሶሻል ሚዲያ ላይ እንዴት የምትወደው የምታከብረውን፣ የምታፈቅረውን ሴት ገበና ታወጣለህ? ብላችሁ ብዙዎቻችሁ መክራችሁ ገስጻችሁኛል። በመጀመሪያ ለእናንተ ክብር በጣም አመሰግናለሁኝ። የማትወዱኝም በጸብ ከሆነ ስትጽፉልኝ የነበረው አስቀይሚያችሁ ከሆነ ሁላችሁንም በጣም ይቅርታ አድርጉልኝ። ምክንያቱም አንዳንዶቻችሁ ከኮሜንታችሁ ጀምሮ ኔጌቲቭ ኮሜንት ስትቆምቱልኝ ነበረ። እኔ ማንንም ቢሆን ማስቀየም አልፈልግም። ድሮን የምታውቁኝ በትትና በጸባይ እንደዚሁም በመዝሙር በቃ በጨዋ ነበረ የምታስቡኝ። አሁን ግን የማታውቁት ኤርሚ እሱንም በቅርቡ ቀን አስተካከላለሁ። ፋሚሊ እናንተ ማስከፋትም ሆነ በቃ ማስደበር አልፈልግም። ምክንያቱም ለዚህ ስኬቴ እዚህ እንድደርስ ዛሬ በእናንተ ፊት እንደዚህ ቆሜ እንዳዋራ ያገዛችሁኝ የረዳችሁ፣ አንገቴን ቀና አርጌ እንድሄድ ያደረጋችሁኝ እናንተ ናችሁ። በቲክቶክም ቢሆን ያበረታታችሁኝ አይዞ፣ በርታ፣ ጠንክር፣ ከመንፈሳዊ ህይወት ወጥቼ ከሙዚቃ ዓለም ወጥቼ ወደ መንፈሳዊ ህይወት እንድትገባ ያገዛችሁኝ እናንተ ናችሁ። አሁንም ቢሆን ወደ በፊቱ መንፈሳዊ ህይወቴ እንደመመለስ ተስፋ አለኝ። ደግሞ መመለሳለሁ፣ ተስፋ ብቻ አይደለም ማንኛውንም ነገር አስተካከላለሁ። ግን ከሔለን ጋር ያለውን ነገር ከሆነ ሰው አውርቷታል። አሁን ከዛኛው ፍቅረኛዋ ጋር መጣላት አትፈልግም፣ ፍቅራቸውን መቀጠል ይፈልጋሉ። እሱም ምልስ ሳይገባ አይቀርም። እንደዚህ ሶሻል ሚዲያ መውጣት አልፈለገም እንጂ ከዚህ በኋላ አልተውሽም አይነት ምላሽ መልሶልኛል። እኔና እሱ በውስጥ አውርተን ነበረ። ያ ችግር የለውም እና እኔም አሁን የራሴን ህይወት ጀምሬ መኖር ፈልጋለሁ። ከክያ ጋር በምንም አይነት ዙሪያ መለየት አልፈልግም እና ከአንተ ይቅርታ ጠይቅ የምትሉኝ ከሆኑ ሄሉን ፋሚሊዎች ይሄው በእናንተ ፊት፣ ሄሉዬ፣ በጣም ይቅርታ እኔ በድየሽ፣ እኔ አጥፍቼ ከሆነ ይሄው ከልቤ ነው። በጣም ይቅርታ አድርጊልኝ። እንደዚህ ተናደሽ ተበሳጭተሽ ሶሻል ሚዲያ ላይ ለወደፊት ህይወትሽ ስጋት እንድሆንሽ አልፈልግም መቼም ቢሆን። ከዛሬ ጀምሮ እኔ ጋር ያለሽን ምንም ምንም ነገር ቢሆን ምንም ነገር አላደርግም፣ ቃል ገብቼልሻለሁ ከህይወትሽም እሽም ወጥቻለሁ። እጄን አንስቻለሁ። በደረሽበት አልደርስም። በቃ የራሽን ህይወት ኑሪ። ህይወትሽን አልበጠብጥሽም። በጥቅሉ ከዚህ በኋላ አንቺ ባለሽበት ቦታ ድርሻለን። ሄለን ከልቤ ነው ከምሬ ነው እና ይቅርታ አድርግልኝ እሺ። ጥፋተኛው እኔ ከሆን እኔ በድየሽ ከሆነ ይሄድኩት በአንቺ ላይ ደርቤ ከሆነ ይሄድኩት በጣም ይቅርታ አድርግልኝ። ምክንያቱም ግን አንቺም እኔም ልቦናሽም ያውቀዋል፣ መጀመሪያ ያጠፋሹ አንቺ ነሽ። ግን ለዚህ ሁላ ተጠያቂ ይቅርታ ጠያቂው እኔ ከሆንኩ ምክንያቱም ከአንቺ በላይ ደግሞ እኔ ፋሚሊዎቼ ትላንትና በጣም ስለተቆጡኝና ስለገሰጹኝ ነው። ፋሚሊዎቼ እናንተም ይቅርታ አድርጉልኝ፣ ያስቀየምኳቸው ያስደበረኳችሁ ካላችሁ ሁላችሁም ይቅርታ አድርጉልኝ። ሔለንም ይቅርታ አድርግልኝ። ህይወትሽ መኖር ትቻያለሽ። ትላንትና ከሱ ጋር ለራሱ በውስጥ በጣም ብዙ ነገሮችን እየተነጋገርን ነበረ። በቃ ህይወታችንን እንኖርበት ተወን ብሎኛል። ትቻ አለሁ አንተንም ቢሆን ይኸው ትቻ አለሁኝ አንች ብትኝ ሄለን፣ አንቺንም ትቻለሁ። ከዚህ በኋላ በህይወታችሁ አልመጣም። ግን አንድ ነገር የምነግርሽ ቢሆን ነገር ቢኖር ከዚህ በኋላ ግን አንቺም እንደው በእኔ ህይወት በምንም ተአምር እንድትመጪ አልፈልግም። ከአንቺ ላይ ያለኝን ነገር በጥቅሉ እኔ አንስቻለሁ። አንቺን ለመጉዳትም ለመበደልም ምንም ነገር አላደርግም። ማንኛውንም ነገር አንስቼልሻለሁ። አንቺም ግን ከእኔ ላይ እጅሽን አንሺ። ያለውን ነገር እኔ በደረስኩበት እንድትደርሺም ሆነ በእኔ ላይ ምንም አይነት ተጽዕኖ ጫና እንድታሳድሪብኝ አልፈልግም። ሄሊዬ በጣም ይቅርታል። ከልቤ ነው። ያው እንግዲህ የራስሽን ህይወት ኑሪ። ደስተኛ ሆነሽ ስላየሁሽ ደስ ብሎኛል። ያው ሰው ከሚወደው ሰው ጋር ሆኖ ማየት እኔም እልህ ስለሆነ እንጂ ችግር የለውም። ምክንያቱም ሰሞኑን በጣም እልህ ላይ ያለቀስኩትም ትላንትና፣ እንደዚያም ያልኩት ብዙ ነገሮች ስሜታዊ ስለሆንኩ እንጂ ሰው የሚወደው ሰው እኮ ደስተኛ ሆኖ ማየት ደስ ይላል። እና ደስተኛ ሆነሽ ስላየሁሽ፣ ከበፊቱ ፍቅርሽ ስለተመለስሽ በጣም ደስ ብሎኛል ግን እኔ ያበሳጨኝና ትንሽ ስሜታዊ ነገር ያደረገኝ ምርጨነ ስትኝ ኖረሽ አማራጭ ማድረግሽ እሱ አንድ ልቤን ሰብሮታል። ያው እሱም ቢሆን ደግሞ ፈጣሪ ላይበድል ላይክስ አይበድልም ነው የሚባለው እና እኔም ክያም ከጎን ይሰጥቶኛል። በጥለሽ ፈርሺ ሰዓት ከጎን አይዞህ ብላ አበረታታኛለች ክያዬ። በዚሁ አጋጣሚ ሁሌም አፈቅርሻለሁ። መቼም ቢሆን አንቺ ማጣት አልፈልግም። ጀስት ደግሞ በህይወትች ላይ ምንም አይነት ተጽዕኖ አላሳድርም። ሔለን እጄን አንስቻለሁ። ፋሚሊ እናንተም ቢሆኑ በጣም ይቅርታ አድርጉልኝ፣ ከልቤ ነው። ምክንያቱም የማይሆን ነገር ውስጥ እናንተ ትላንትና ለራሱ በውስጥ ኤርሚ፣ አንተ እኮ እንደዚህ አይነት ልጅ አልነበረ የምናውቅሽ ኤርሚ የት ሄደ እስከ መባል ድረስ ደርሻለሁ። ምክንያቱም እስከዛሬ የምታቆኝ እኔን በሌላ ነበረ። ያንንም ሁሉንም ነገር እንደማስተካከል ደግሞ ለእናንተ ቃል ገባላችኋለሁ። ፋሚሊዎች ማንኛውንም ነገር አስተካክዬ ጥሩ ልጅ ሆኜ እንደ በፊቱ የምትወዱትን ኤርሚ ሆኜ እመጣላችኋለሁ። ከዚህ በኋላ እናንተንም ቢሆን አላስከፋም። ሄለንም ቢሆን ይኸው በቃ እጄን አንስቻለሁ። ይኸው በአደባባይ በሰው መሃል እጄን አንስቼልሻለሁኝ እና በህይወትሽ ሁለተኛ ጣልቃ አልገባም። ህይወትሽን አልበጠብጠውም። መልካም ህይወት ይሆንልሽ። መልካም ውለዱ፣ ክበዱ፣ ጥሩ ትዳር ይኖራቸው አ፣ ፋሚሊ እናንተም መርቋቸው እና አንቺ ስታለቅሽም ተከፍተሽም ማየት አልፈልግም፣ ደስታሽ ያስደስተኛል። ያው ደግሞ ጀስት ማለት ያው ዞሮ ተከፍተሽ በጥቅሉ ማየት አልፈልግም፣ ደስታሽ ያስደስተኛል። ሄሉዬ ከዚህ በኋላ በደረሽበት አልደርስም፣ ቃሌ ነው። ፋሚሊ እናንተም ቢሆን ድጋሚ በጣም ይቅርታ አርጉልኝ፣ ሄለንም በጣም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። የበፊቱን ኤርሚያስ ሆኜ እንደምመጣ አልጠራጠርም። አመሰግናለሁ።